እስልምና የበቀለ ከማህመር ነው። ማህመር ሙቷል፣ የሚሞት ሃይማኖት ነው። ካቶሊክ የበቀለ ከሊዮን ነው። ሊዮን ሙቷል፣ የሚሞት ሃይማኖት ነው። ፍልስፍና የበቀለ ከሞቱት ከሶቅራጥስ ነው፣ ይሞታል። ሳይንስም የበቀለ ከእነዚሁ ከሞቱት ነው፣ ይሞታል። ሹማትም ከሸሾ ሙት ፖለቲካም ከሚሞቱት ፖለቲከኞች ይበቅላል። ሀብትም ከሚሞቱት በቅሏል። ሃይማኖት ግን ከክርስቶስ የበቀለ ነው። ከክርስቶስ የበቀለ ነው። ከሰው ያልመጣ ሃይማኖት ነው ያለ ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን አንድ ሁለት ምክንያት እነግራችኋለሁ። እሱም ቅዱስ ቁርአን ላይ ኢስላም ጄነት ይገባል የሚል ቦታ ስለሌለ፣ ሁለተኛ ነቢዩላህ ሙሐመድ ራሱ ለተከታዮቹ እኔ እራሴ አላውቅም ስላለ፣ ወደ እውነቱ ወደ መንገዱ መጥቻለሁ። አዲስ ህይወት አግኝቻለሁ። የዘላለምን ህይወት አግኝቻለሁ። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ እኔ እሄዳለሁ አለ፣ ስፍራ አዘጋጅላችሁ አለ፣ እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላለ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እንደዛ ስል መንገዱ ወዴት ነው ብሎ ሲጠይቁ፣ እንዲህ አላቸው ታውቃላችኋል! ያም መንገድ እኔ እውነት፣ እኔ ህይወት፣ እኔ ሰላም ነኝ። በእኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆነው ማለት ነው። ስለዚህ እርግጠኛ ወደ ሆነ